የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሐዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል ነው። ዜጎችን ደህንነት ማስከበር ያልቻሉ የፌዴራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው ምዛ አካባቢ ያለ። ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ሕፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ እየተደጋገመ ሞትን እየተለማመድ ነው፣ እንደ ተራ ዜና እየቆጠር ነው ነው እየመጣን ያለ ነው እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራሩ ላይ ያሉ ስለሚደግፉት ውስጥ ውስጡን በአደባባይ ጠዋት ያወግዙታል ከድርጊቱ ማግስት ግን ውስጥ ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው አንዳንዴ ማብቂያው መቼ እንዲሆን ሁሉ ግራ ያጋባል ስለማን ነው ዜጎቻችን እያለቁ ስለ ልማት የምናወራው ስለ መልካም አስተዳደር የምናወራው መናወራው ስለማን ነው የሚለው በራሱ ይጨንቃል ስለሆነም ዛሬ ህሊና ጸሎት አድርገናል ስለዚህ የኢትዮጵያ ህዝቦች በአደባባይ የሚገልጹበት እድል ባይኖርም እኔ በየትኛውም አካባቢ በሚፈጸም ግድያ የንጹሐን እልቂት ውስጡ ያላዘነ የለም። ስለዚህ በአደባባይ ደግሞ ሀዘናቸውን የሚገልጹበት በጋራ የሚያወግዙበት ይህ ሐዘን ቀን ይታወጅ። ምንም ሸርማ አደርገው ነው አንድ ባለፈው ጊዜያት ውስጥ ያልሞተ ብሄር የለም። ሁሉንም ነካክቷል። አማራም ሞቷል። ሮምም ሞቷል። ጋሙ ሞቷል፣ ደራሽ ሞቷል፣ ኮሬ ሞቷል። ሁሉም ኢትዮጵያውያን ሞቷል። የህግ ተጠያቂነት በዚህች አገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል። ከሞቱ ዜጎች ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዞ እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም የትም፣ ኢትዮጵያ ውስጥ እዚህ ከተማ ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበለን ሪፖርት ዜጎችን ለመጣደግ ሞቷል እና በዚህ ልክ አንድ ላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብም ጭምር እንደተቀመጠው እኔ በቅርብ የማውቀው የአማሮ የድራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም አራት አምስት ቀን ሳይነሳ የአማሮ ልዩ ወረዳ ድርጅት ጽህፈት ቤት ኃላፊ ህዝብን ለመታደግ ሞተዋል። አስክሬኑም እንደዛ ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞተዋል። ከነሱ ውጪ ያለው ኃይል ከነሱ ውጪ ያለው ኃይል እኛ ቀበለም መርተናል፣ ወረዳም መርተናል። በየአንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደረጋለን። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ የወረዳ አመራሩ የዞን አመራር የክልል አመራር የፌደራል አመራር እጅግ በጣም ያሳዝን ነው። ራሱን ቀደም ተነስተዋል፣ ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጥሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደተከበረው ምክር ቤት አባል እኔ ማስመር የሚፈልገው ይህንን ነው፣ ከዛሬ ጀምሮ። አለበዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ፣ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዛዝ አልደረሰም በመባል ኦፕሬሽን ነው እኔ ያለነ አንተን አያገባም በመባል የሚባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠራክሮ መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገር መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠራክሮ መቀጠል አለበት። ሰብአዊ እርዳታ የተባለው ሰዎች ኢንተርቪው ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ክቡር አፈ ጉባኤ ብዙ ጊዜ ይችን ነገር ያነሳሉ እና አሁን የከፋ የፈተና ጊዜ ስለሆነ በዚህም ጊዜ የአመለካከት ልዩነት ምናምን ሳይባል ኢትዮጵያን ለማፍረስ የሚፈልጉ የውስጥና የውጭ ኃይል ያለ የሌለ አቅማቸውን ተጠቅመው የመጨረሻ ጥቃት በመሰንዘር ላይ ስላሉ ሰብሰብ ብለን መቆም አለብን። ምክር ቤቱም ዛሬ ላይ የታየው እጅግ በጣም ኢትዮጵያዊ ጨዋነት እኔ ኮርቻአለሁ። ከምክር ቤት ውጪም ያሉ ኢትዮጵያውያን ሀገር ውስጥም ውጪም ያሉ ኢትዮጵያውያን ሰብሰብ ብለው መቆም አለባቸው፣ ሀገራችን መታደግ አለብኝ የሚል አስተያየት ለመስጠት ነው። አመሰግናለሁ ተሰብስበው ተቀብረው ሳያልቁ ሌላ ግድያ ደግሞ በቄለሞለጋ አካባቢ መካሄዱ የማንኛችንም ልብ የሚሰብር ኢትዮጵያዊ የሆነው ሁሉ የሚያሳዝን ተግባር ነው። ኢትዮጵያዊ የሆነውን ብቻ ሳይሆን ኢትዮጵያን የሚወድ ሁሉ ያዝናል፣ በዚህ ድርጊት ይሄ አሸባሪ ቡድን ከውስጥም ሆነ ከውጭ በሚሰጠው ተልእኮ ሀገርን የማፈራረስ ኢትዮጵያን የማዳከም በቀጠናውም ጎልታ እንዳትወጣ የማድረግ ተልእኮ ተሰጥቶት የሚሰራ ለዚህ ማስፈጸም የሆነኛል የሚለውን አጀንዳ ለይቶ የገባና በእውቀት የሚመራ ቡድን እንደሆነ በተለይ ጋገን በሚያደርጋቸው ስራዎች ተገንዝበናል። ይሄ እንዳለ ሆኖ እየሞተ ያለው የሰው ልጅ ነው። በተለይ በቄለሞለጋ አካባቢ ያለው ደግሞ ሮቢት ተባለችው አካባቢ ላይ ባለን መረጃ መንደር 221 የሚባለው አካባቢ ላይ ያው ከየት የመጣ ሰው እንደሆነ ይታወቃል። ቅድም የቃሉ የተከበሩት አቶ መሐመድ እንዳቀረቡት በአንድም በሌላ ከአማራ ክልል የመጡ ሰዎች ናቸው የሚለውን መስማማት ያስፈልጋል። እነዚህ ሰዎች ከአማራ ክልል ይምጡ እንጂ እነሱ ላይ ግድያ ሲፈጸም ደግሞ እዚያው የወለጋ ነዋሪ የሆኑ የወለጋ አካባቢ የሚኖሩ ኦሮሞዎች እነሱን ለማዳል ደግሞ ዋጋ ከፍለዋል፣ ዋጋ ከፍለዋል። ይህንም ማንም ድናይ ሊያደርግ አይችልም። ደቡብ ላይ እየተካሄደ ያለው ጭፍጨፋ ማንም ድናይ ሊያደርግ አይችልም። ስለዚህ በየትኛውም አካባቢ እየተፈጸመ ያለው ግድያ ዜጎች ናቸው እየሞቱ ያሉት የሚለው ያስማማናል። ዜጎች ናቸው እዛች መንደር ላይ ወለጋ ላይ በተፈጸመው ግድያ እንዳልኩት በብሔር አማራ ሊሆኑ ይችላሉ፣ አማራ ናቸው። በዜግነታቸው ግን ኢትዮጵያዊ ናቸው። ስለዚህ ዜጎች ሞቱ የሚለውን ሁላችንም መስማማት አለብን የሚል እንትን አለ። እነዚህ ዜጎች ግን አዛውንቶች፣ ሽማግሌዎች፣ ህጻናቶች፣ ነፍሰጥሮች እንክብካቤ እንጂ ጥይት የማይገባቸው ሰዎች ናቸው እየሞቱ ያሉት። ጥይት የማይገባቸው ህጻናትን አቅፈህ ትስማለህ እንጂ በጥይት ልትመታ አትችልም። ይሄ ሰብአዊነት ያልተፈጠረበት የአሸባሪ ቡድን እየሰራ ባለው ሁኔታ አገር የማፈራረስ ተልእኮውን ለማሳካት ብዙ ይጥራል። ስለዚህ እኔ በውሳኔ ሀሳቡ ላይ የቀረቡትን ነገሮች እንዳሉ ተቀብዬ ማጥበቅና መሆን አለበት ብዬ የምፈልገው አሁንም የዜጎችን ደህንነት ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ፣ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለውም እዛ አካባቢ ያለ ህዝብ እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭቱ ወደ ሌሎች አካባቢም ስላለመስፋቱ ማረጋገጫ የለም። ስለዚህ ከፌዴራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። ይህ ችግር ሲያጋጥም ዘግይቶ ስምሪት በመስጠትም በኩል ያሉ መጓተቶች ካሉ መጠየቅ አለበት። አንዳንዱ የምንሰማው በሰዓታት አሸባሪው ከወጣ በኋላ መከላከያው ደረሰ፣ ፖሊሱ ደረሰ፣ እንደዚህ እንደዚህ። መከላከያና ፖሊስ አካባቢ ችግር አለ እያልኩ አይደለም ስምሪት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዚህ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክር ቤቱም ይሄን በጥብቀት መያዝ አለበት። በእርግጥ ሀሳቡ ተነስቷል። ፊሊንግ ለመግለጽ ነው። እዚህ አካባቢ ላይ ያለው ሁለተኛው አሁን ከጥቃት የፈጸሙ ጥቃት የተረፉ ሰዎች አሉ፣ እነሱና በቀጣይ ጥቃት ሊፈጸምባቸው ይችላል የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል መለየት አለባቸው። ማን ይጠብቅ? የአማራ የኦሮሞ ምን እሱ ለስምሪቱን ለሚወስደው አካል እንተው፣ ለጸጥታ መዋቅሩ እንተው ለት ይሄን ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሀሳብ አለኝ። ከፈናቀሉ ወገኖች አሉ፣ ቤታቸውን ለቀዋል፣ የሚበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይሄን የፌደራል መንግስት ታስቦበት ከእንጂኦም ጋር ቢሆን ከሀገር በቀልም ካሉ ተራዶ ድርጅቶችም ጋር ይሁን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዛ አካባቢ ላይ መስራት ያስፈልጋል። በመጨረሻም የሞቱት ወገኖቻችን ስለሆኑ የጠላትን ተልዕኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን ኢትዮጵያዊነታችን የማጽናት ጉዳይ ወንድማማችነት መንፈስ አሁንም በጋራ ቁ የመታገል ጉዳይ አጀንዳችን ነው፣ ሊቀጥል ይገባል። አንዲት ሀሳብ ግን ያለችኝ እኔ ሐዘን ላይ በተመለከተ ይህን ያክል ዜጋ ሲሞት በአንድ ደቂቃ ህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። እኔ ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብለ መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይህን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት ልጁ በሞተበት ሚስቱ በሞተችበት ሰው ጫማ ውስጥ ሆነን ጉዳቱን እንየው እና እንመዝ ነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሐዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል ነው። አመሰግናለሁ። የዚህ አይነት አስነዋሪ ተግባር ሲፈጸም ፖለቲከኛ መሆንም ማያስፈልግም፣ አመራር መሆንም ማያስፈልግም፣ ሰው መሆን ብቻውን በቂ ነው። ስለዚህ ሀዘኑ የመላው ኢትዮጵያውያን ሀዘን ነው። ሀዘኑ የመላው ትውልድ ኢትዮጵያውያን ሀዘን ነው። ለሰው ልጅ የሚቆረቆሩ ሁሉም ነው የሚያዝኑት ነው። ስለዚህ ይሄን ሀዘን ሁላችንም በምክር ቤት ደረጃም በጋራ የጋራ አርገን ማወገዛችን በጣም ተገቢ ነው። በግልም ምችል ሁሉም ነገር ስናደርግ በውስጣችን ችለን በውስጣችን የደማን በውስጣችን እያለቀስን ታግሰን ስለሆነ የምንመራው መለያ የሀገራችን ህዝብም ምክር ቤቱ ትልቅ ኃላፊነት ያለበት ምክር ቤት ስለሆነ አሰራርን ተከትሎ የሚሰራ ምክር ቤትም ስለሆነ ሀዘናችንን እንዲገነዘብና በዚህ ደረጃ ደግሞ ይሄን ድርጊት ማውገዝም ስለሚጠይቅ ድርጊቱን ማውገዝ ብቻ ሳይሆን በቀጣይ ይሄን ተከትሎ መሰራት የሚገባቸው ጉዳዮች ቅድም ተግባራዊ እርምጃ ብላቸው ያነሳቸዋቸውን ጉዳዮች በሙሉ በዝርዝር አይቶ መምራት መወሰን ስለሚጠይቅ እውነት ለመናገር ዛሬ ከምነጋገረው በላይ ነገ የምንሰራው ስራ ነው የሚበልጠው። የሀገርና አንድነት ወንድማማችነትን ይሄን የተሰበከ ጥላቻን ነቅለን አውጥተን ከውስጥ ማለት ነው። በንግግር ብቻ አይደለም። በነገራችን ላይ ከውስጣችን ለብዙ ዘመናት የተዘራን የጥላቻን ስሜት ነቅለን አውጥተን ለቀጣዩ ትውልድ የምትሆን አገር ማጽናትና ማቆም ይጠይቃል። ስለዚህ በጥላቻ ምትክ አብሮነትን፣ ፍቅርን፣ ወንድማማችነትን ኢትዮጵያዊነትን ከፍ ያለን ስብና ይሄ ከታሪካችን ጋር ጭምር በተያያዘ ኮ እኛ ሀገር ላይ ምን እንደተፈጸመ ሁላችን እናቃለን ኮ። ረዥም ዓመታት ይሄ ሀገር የመጣበት መንገድ አብሮ ሀገር ለማስቀጠል የተደረገውን ዋጋ መሪዎቻችን የከፈሉት ዋጋ በየጊዜው ህዝቡ የከፈለ ዋጋ በየጊዜው ይታወቃል። ስለዚህ ከዚህ ጋር በተያያዘ በአገር ውስጥ ያለው አሸባሪ ኃይል፣ ጽንፈኛ ኃይል፣ ከውጪ በጎረቤት በርቀት ያለ ኃይል በሙሉ ተደራጅቶ ይሄ ሀገር ለማፍረስ የሚያደርገው እንቅስቃሴ በጽናት ቆመን በትግስት ቆመን ተቻችለን ተከባብረን የማናረግ ከሆነ በጣም እጅግ አስቸጋሪ ነው ያለንበት ሁኔታ። እጅግ ፈታኝ ስለሆነ ማለት ነው፣ ውስብስብ ስለሆነ ማለት ነው። ነገር ግን ኢትዮጵያውያን አብሮ ከቆሙ አማራው ኦሮሞ፣ ሶማሌው፣ ጋምቤላው፣ ቤኒሻንጉሉ፣ ጋሞ፣ ኦሮሞ፣ ሁሉም አብረን ከቆምን ይህን ችግር እንሻገራለን። አብረን እንዳንቆም የሚያደርጉ ለዘመናት የተዘሩ ዘሮችን ቀስ ብለን መንቀል አለብን። ይሄ የሶስት ዓመትና የሁለት ዓመት ጉዳይ ብቻ አይደለም። ረዥም ጊዜ የተዘራ ዘር ነው። ታስቦ ታቅዶ የተዘራ ዘር ነው። በውጭ ኃይሎችም ታግዞ የተዘራ ዘር ነው። ይሄን ቆም ብለን ካልሰራን እንደ የተሰጠን አሳይመንት እሱ ላይ እየተጫወትን የምንሄድ ከሆነ በጣም እጅግ አስቸጋሪ ነው። ስለዚህ የመጀመሪያው ጉዳይ ሰው ሲሞት ሀዘናችን የሁላችንም ሀዘን ነው። በውስጣችን እየደማን እያለቀስን ነው። ስለዚህ በጋራ ሀዘናችን መግለጻችን በጣም ትክክል ነው። በግለሰብ ደረጃም በጋራም እንደ ህዝብ ተወካዮች ምክር ቤት እንደ በላይ አካል መግለጻችን በጣም ትክክል ነው። ይህን መቼም ከሰው አእምሮ እና ሰባ የሆነ የሰው አእምሮ ያለው ሰው ፈጣሪ የፈጠረው ሰው ያደርጋል ተብሎ የማይታሰብ ድርጊት ተፈጽሟል። በአገራችን እነዚህ አሸባሪዎች ሸኔ እና ሌሎች አካላትም ጽንፈኛ አካላትም ገብተውበት ብዙ እጅግ አስነዋሪ ድርጊት ተፈጽሟል። ይሄ ሁላችን በጋራ የምንኮን ነው ነው። ይሄን ይዘን በተደራጀ መልኩ የህዝብ ተወካዮች ምክር ቤት ስራዎችን በተደራጀ መልኩ መብራት ስላለበት፣ አንደኛ ህጋዊ አሰራር ተከትለ መስራትም ስላለብን፣ በጥንቃቄ መስራት ስላለብን ሁላችንም እናስታውሰው። አፈጉባኤ ምክትል አፈጉባኤ ሌሎች ብቻ ሳይሆን የፓርላማ አባል ሆነን ቃለማላ ስንፈጽም ቃለማላው ቃለ ማላው ላይ የተጻፉ ነገሮች አሉ። መሰረታዊ ሁለት ነገሮች አሉ፣ አንደኛ ህገ መንግስቱ፣ ሁለተኛ ህግና አሰራርን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ ተብሎ ነው ቃለ ማላ የተገባው ማለት ነው። ይሄ በሰው ፊትም በፈጣሪ ፊትም ማለት ነው። ስለዚህ ህግና ስርዓትን መሰረት አድርገን መስራት ስላለብን ለነገም ይሄ መለመድ ስላለበት ይሄ የሀገሪቱ በህገ መንግስቱ ቅድም በተቀመጠው መሰረት የፌደራሉ መንግስት የበላይ አካል ስለሆነ ይሄ ፓርላማ ከአናቱ መፍረስ ስለሌለበት ማለት ነው። አገር ለማስቀጠል የሚያስከፍለን ዋጋ ሁላችን በግልም በጋራም መክፈል ስላለብን ስለዚህ ምንም አይነት ትችት ስድብ ቢኖር እሱን ተቀብለን በጸጋ ተቀብለን ግን አገር የማሻገር ስራ መስራት ስላለብን ነው። ይሄ በጣም ሊሰመረበት የሚገባና ድርጊቱን ማውገዝ እጅግ አስፈላጊ ስለሆነ መኮነን ያለበት ስራ ስለሆነ ድርጊት ስለሆነ በጋራ ይህን ማድረጋችን በጣም ትክክል ነው ማለት ነው። አንደኛ። ሁለተኛ ተጠያቂነትን በሚመለከት በየደረጃው እዚህ ውሳኔ ሀሳብ ላይ እንዳያችሁት ተጠያቂነት በየደረጃው ፌደራል ይሁን፣ ክልል ይሁን፣ ወረዳ ይሁን፣ ዞን ይሁን በየደረጃው ተጠያቂነት ቀበሌ ይሁን መረጋገጥ አለበት ነው። ስለዚህ ቅድም የተከበሩ ምክር ቤት አባል እንዳነሱት እዚህ በየደረጃው ብለን ያስቀመጥንበት ምክንያት ሁሉንም ስለሚመለከት በየደረጃው ያለው አካል ተጠያቂ መሆን አለበት። የህዝብ ተወካዮች ምክር ቤት የፓርላማ ደግሞ ዋናው ስራ ኦቨርሳይት ስለሆነ በዚህ ስራ ተጠያቂነትን ማረጋገጥ ይኖርብናል ነው ይሄን ማድረግ የሚያስችል ስራ መስራት አለብን ነው። ወደ ኮሚቴው ይዘት በኋላ መጣና ግን ኮሚቴው ለዚህ የሚሆን ግብአት እና የውሳኔ ሐሳብ ያቀርባል ተብሎ ይጠበቃል ማለት ነው። ይሄ በጣም እጅግ አስፈላጊ ነው። ይሄ እንዳላችሁት ደግሞ ለይስሙላ የሚሰራ ስራ መሆን የለበትም ነው። ለይስሙላ የሚሰራ ስራ ወይ ለሆነ ይደል ጠቀሜታ የሚሰራ ስራ፣ ዛሬ እንኳን የምናደርገው ውይይት እንደው ጉዳዩ ለማሳለፍ ለመነጋገር የምናደርገው ውይይት መሆን የለበትም ነው። ተጨባጭ ለውጥ የሚያመጣ መሆን አለበት ነው የምናደርገው ውይይት ራሱ ማለት ነው። ይችን የምናደርገውን ውይይት ሁሉም ኢትዮጵያውያን እንዲያዳምጡ ነው የምናደርገው። በሙሉ የሰጠነው አስተያየት ያልነው ነገር በሙሉ እንዲተላለፍ ነው የምናደርገው። ሁሉም ሚዲያዎች አሉ። ይተላለፋል። ስለዚህ ተጠያቂነትን በየደረጃው ማረጋገጥ ይኖርብናል። ተጠያቂነት በሚኖርበት ጊዜ ኃላፊነት የወሰደው ሰው ተጠያቂነት እንዳለው አውቆ ነገ ይሰራል ማለት ነው። መስራት ካልቻለ ማንም ሳይሎ ቀድሞ መልቀቅ ይኖርበታል ነው ይህን ማስፈን አለብን ተጠያቂነት እጅግ አስፈላጊ ስለሆነ ማለት ነው ሁላችንም ጋር ያስፈልጋል ህጉና ስርዓቱን ተከትሎ ተጠያቂነት እንዲኖር ማድረግ ያስፈልጋል የተባለው በጣም ትክክል ነው ሶስተኛው አያይዤ ያነሳሁት ቢሆንም ተግባራዊ የሆነ እርምጃ አስፈላጊ ነው ነው ለውጥ የሚያመጣ እርምጃ መውሰድ አስፈላጊ ነው ነው። አደራ የሚለው የተከበራችን ምክር ቤት አባላት እና መላዊ ሀገራችን ህዝብ አደራ የሚለው በየትኛውም ደረጃ ቢሰራ መንግስት ብቻውን የሚሰራው ስራ የለም። መንግስት ማድረግ የሚችለው ህዝቡ ማስተባበር ነው። ትልቁ ትልቁ አቅም ደግሞ በየቀበሌው በየደረጃ ያለው ህዝብ ነው። ህዝቡን ማስተባበር፣ የጸጥታ አካላትን ማደራጀት፣ ቅንጅትን ማረጋገጥ በዛ መልኩ ሰላምና ደህንነት በዚህ ሀገር ላይ እንዲሰፍን ማድረግ ያስፈልጋል። በተለይ የህዝቡ ሚና በጣም እጅግ ትልቅ ነው። ለህዝቡ የምናስተላልፈው መልእክት ሁላችንም ኢትዮጵያውያን አሁን ባለው ሁኔታ አገራችን ለማፍረስ የሚፈልጉ ኃይሎች በጠነስሱት ሴራ ውስጥ ይሄን ለማምከን ሁላችንም በአንድነት በወንድማማችነት፣ በጋራ እንቁም። ቆም ብለን እናስብ። መቼም ኢትዮጵያውያን በሙሉ ማለት ይቻላል። እምነት ያላቸው ህዝቦች ናቸው። ሃይማኖት ያላቸው ህዝቦች ናቸው። ስለዚህ በእምነታችንም ቢሆን ይሄን ለማውገዝና በጋራ ለመቆም የሚያስችል እሴት ለዘመናት የገነባን ህዝቦች ስለሆንም እንደዛ መቆማለን። ስለዚህ የህዝቡ ሚና በጣም ትልቅ ነው። ስለዚህ ህዝባችን ከመንግስት ጋር በመሆን በየደረጃ ያለው አመራር የሚሰራውን ጥፋትም እያጋለጥን እና አስፈላጊ እርምጃ እንዲወሰድ እያደረግን የህዝብን ደህንነትና ሰላም ማስጠበቅ ይኖርብናል ማለት ነው። ተግባራዊ የሆነ እንቅስቃሴ፣ ተግባራዊ የሆነ እርምጃ ከሁላችንም ከገዢው ፓርቲም ከተከበሩ የተፎካካሪ ፓርቲ አባላትም እዚህም ካሉት አባላቱም ጭምር ሁላችንም እንግዲህ አገርና ህዝብ ስለሚቀድም አገርና ህዝብ ከፖለቲካ ፓርቲ አላማን በላይ ስለሆነ ማለት ነው አገር ሲኖር ህዝብ ሲኖር ስለሆነ ፖለቲካም የሚፈጸመው ስልጣንም የሚገኘው ህዝብ ስለሆነ ማለት ነው። አሁን ተቆጭተን የምነጋገረው እኮ የመረጠን ህዝብ እኛ የምናስተዳድረው ህዝብ አለአግባብ ክፍ ተፈጽሞበታል። ስለዚህ ሁላችንም በሀገር ማጽናት ጉዳይ የፖለቲካ ልዩነቶች ሁሉ አቁመን ትናንትና ከተወሰኑ ኩሬታ አባላት ጋር ስንዋይ ሁሉም የፖለቲካ ፓርቲ ኃይሎች በጋራ ሆኖ ነው የቀረቡት። እና የቀረቡበት መንገድም ስሜታቸውን በጣም ጥሩ ነው። ዛሬም የተነጋገርንበት መንገድ በጣም ጥሩ ነው። እንግዲህ ሰው የሚሰራው ስራ ሁሉ ነገር ሙሉ ነው ማለት አይደለም። በየጊዜው እየሞላን እየሰራን እንሄዳለን። ከምንሳሳተው ነገርም ደግሞ እየተማርን እንሄዳለን። ይህን ያረገን የተደማመጥን ከሄድን ብዙ ለውጥ እናመጣለን ብዬ አስባለሁ። እና ተግባራዊ እርምጃ ያናችሁት በጣም ትክክል ነው። ለውጥ ማምጣት ስለሚጠይቅ እሱን ታሳብ እያደረገ ጥብቅ የሆነ በዝርዝር የተዘጋጀ እቅድ ተይዞ ስራው መሰራት አለበት የሚለውን ነገር ሁላችን ብንወስድ ለዚህ የሚያግዝ አራተኛው ነጥብ የማነሳው የምናደራጀው በውሳኔ ሀሳብ ላይ የተቀመጠው ኮሚቴ አንደኛ ሁሉንም ፖለቲካ ፓርቲዎችን ያሳተፈ እንዲሆን ማድረግ፣ ሁለተኛ ሁሉንም ክልሎችን ያሳተፈ እንዲሆን ማድረግ፣ ጾታን ታሳቢ ያደረገ እንዲሆን ማድረግ፣ ሃይማኖትን ታሳቢ ያደረገ እንዲሆን ማድረግ እንግዲህ አካታች ሆነን ሁሉም አካባቢ ሁሉም ህዝብ የሚሳተፍበት አድርገን ግልጽ በሆነ አሰራር ማለት ነው። ምንም ሳንሸፋፍ ነው ምን የተለየ ዓላማ ስለሌለን ማለት ግልጽ በሆነ አሰራር እያንዳንዷ ነጥብ አስቀምጠን ከመከር እያንዳንዱ ምን ላይ ደረሰ ብለን እያየን ከሄድን ተገቢው እርምጃ በዚህ ደረጃ እንዲወሰድ እያደረግን ከሄድን ለውጥ እናመጣል። ስለዚህ አራተኛው ነጥብ ኮሚቴዎችን በሚመለከትም ባነሳችሁት ጉዳይ ላይ በዝርዝር መክረን እዚህ ውሳኔ ሀሳብ ላይ በተቀመጠው መሰረት በጋራ የምንሰራ እንደሆነ ቢወሰድ በጣም ጥሩ ነው ለማለት ነው። የሌላው የመጨረሻው ነገር ሌሎች አስተያየቶችም በዚህ ሂደት ላይ ከምክር ቤት አባላት የቀረቡ አስተያየቶች አሉ። እነዚህ አስተያየቶች እናንተም እንዳነሳችሁት የውሳኔ ሀሳብ አዋጆችን ህጎችን ስለማይሽር እነዚህን ሀሳቦች ወስደን ህጉ ምን ይላል የሚለውን አይተን ከህጉ ጋር እናበን፣ በአመራር ደረጃም ተነጋግረን በጋራም መክረን ቀጣይ እርምጃዎችን እንወስዳለን። እነዚህ አስተያየቶች በቃለ ጉባኤም የተያዙ እኛም የያዝናቸው በጋራ የመከርናቸው ስለሆኑ አዋጁን፣ የሰንደቅ ዓላማ አዋጁን፣ የሀዘን አዋጁን በሚመለከቱ አዋጁ ላይ የተደነገቡ ጉዳዮችን ወደ ኋላ ሄዶ አዋጁን ማየት ስለሚጠይቅ ጠይቅ በውሳኔ ሀሳብ አሰራር ስለሆነ አዋጅን መሻር አዋጅን መንካት ይሄ ህጋዊ ስርዓቱን ተከትሎ የሚፈጸም ስለሆነ በጋራ የምናየው እንደሆነ ብንወስድ በጣም ጠቃሚ ነው ብዬ አስባለሁ። ስለዚህ የተከበራችሁ የምክር ቤት አባላት ዛሬ በዚህ ሁኔታ ሀዘናችንን ገልጸን እነዚህን ነጥቦች የያዘ የውሳኔ ሀሳብ አስቀምጠን በእነዚህ ውሳኔ ሀሳቦች መነሻ የሚቋቋመው ኮሚቴ እያንዳንዱን ጉዳይ ተከታትሎ እንዲያስፈጽም ማድረግ ይኖርብናል። በተባበረ ሁኔታ ደግሞ በጋራ ይሄን አቋም ይዘን ወደ ስራ ብንገባ በዚህ አስቸጋሪ ወቅት ላይ ቢሆን ጥሩ ነው ብዬ አስባለሁ። ስለዚህ በዝርዝር በጉዳዩ ላይ የመከርን ስለሆነ የውሳኔ ሀሳቡን ወደ ማጽደቁ ብንሄድ የተሻለ ይሆናል። በዚህ መሰረት ባለው ስነ